ብዙዎች የሚዋደቁለት የዓለም ገናና የሆነው ዶላር ተራ ወረቀት አይደለም። ዝም ብሎ መናኛ ህትመትም አይደለም። ይህ የገንዘብ ወረቀት በምድር ላይ ካሉ እጅግ ዘመናዊ የማምረቻ ሂደቶች አንዱን ይወክላል። አሁን በዚህ ቅጽበት ግዙፍ ማሽኖች በመላው አሜሪካ 35 ሚሊዮን የባንክ ኖቶችን በማምረት ላይ ናቸው። ይህም በየቀኑ ከ1.7 ቢሊየን ዶላር በላይ ይታተማል ማለት ነው። ያንዳንዳቸው እነዚህ የሁርሞቶች እጅግ በጣም ጥንቃቄ በተሞላበት ሁኔታ የተቀነባበረ ሂደት ውስጥ ያልፋሉ። ይህም ከስነ ጥበባዊ ፍጹምነት ጋር የሚስተካከል ስራ ነው። ዛሬ በሚስጥርና በጥብቅ ከሚያዙ በሮችና የደህንነት ፍተሻዎችን አልፈን ውስጥ ካሉ እጅግ በጣም ምስጥራዊ ተቋማት ወደ አንዱ ልስታቹ ውስብስብ ጥሬ እቃዎች በምድር ላይ በጣም የታወቀ ገንዘብ ለመሆን የሚያደርጉትን አስደናቂ ጉዞ እንመለከታለን። ይህ የላቀ ቴክኖሎጂ እና ውስብስብ ክትትል የሚደረግበት ዶላርን ለማጭበርበር እጅግ አስቸጋሪ ያደረገበትን የምንመለከትበት ነው። እስቲ ወደ ውስጥ እንዝለቅ። በቅድሚያ ግን ቻናሉን ሰብስክራይብ በማድረግ ቤተሰባችን ይሆኑ፣ ቪዲዮውን ላይክ እና ሼር በማድረግ ደግሞ ቀዳሚ ያደርጉት። የአሜሪካው የቀረጻና ሕትመት ቢሮ ወይንም ቢሮ ኦፍ ኢንግሬቪንግ ኤንድ ፕሪንቲንግ በአሜሪካ ውስጥ ሁለት ቦታዎች ውስጥ ብቻ ሲሆን አንደኛው በዋሽንግተን ዲሲ ሌላኛው ደግሞ በፎርት ወርዝ ቴክሳስ ይገኛል። እነዚህ ፋብሪካዎች ብቻ አይደሉም፣ የአሜሪካ የኢኮኖሚ ኃይል ግምጃ ቤቶችም ጭምር ናቸው። በበርካታ የደህንነት ፍተሻዎች ውስጥ ሲያልፉ አየሩ ይቀየራል። እዚህ ጋር ልዩ የሆነ ሽታ አለ። በየትኛውም የምድር ክፍል የማያገኙት የልዩ ቀለምና የጥጥ ክር ድብልቅ። ቀጥሎ የሚሰማዎት ድምጽ ነው፣ ፍጹም በሆነ ቅንጅት የሚሰሩ ማሽኖች። የማምረቻው ወለል ከሳይንስ ልብ ወለድ ፊልም እንደሚመስል ከፊቶ ተዘርግቷል። እያንዳንዳቸው ብዙ ቶን የሚመዝኑ ግዙፍ ማተሚያ ማሽኖች በትክክለኛ ረድፎች ቦታቸውን ይዘዋል። እነዚህ ማሽኖች በኢንዱስትሪ ፍጥነት የማይክሮስኮፕ ትክክለኝነትን ያህል መስራት የሚችሉ የምህንድስና ድንቅ ግኝቶች ናቸው። ሠራተኞች በልዩ ብቃት በማሽኖቹ መካከል ይንቀሳቀሳሉ። እንቅስቃሴያቸው ቁጥብና ዓላማ ያለው ነው። እዚህ ያለ እያንዳንዱ ሰው ሰፊ የጀርባ ምርመራን አልፏል። እያንዳንዱ እርምጃ ክትትል ይደረግበታል። እያንዳንዱ የወረቀት ገጽ ከገባበት ጊዜ ጀምሮ እስከሚወጣበት ጊዜ ድረስ ክትትል ይደረግበታል። የሮቦት ክንዶች ከላይ ይንሸራተታሉ። የገንዘብ ክምሮችን በሜካኒካዊ ውበት ያጓጉዛሉ። የደህንነት ካሜራዎች ከሁሉም አቅጣጫ ይመለከታሉ። ሳይቆጠር ሳይረጋገጥና ሳይመዘገብ ምንም ነገር ወደ እጅ ተቋም አይገባም ወይም አይወጣም። ለስህተትም ቦታ የለም። ከደንብ ማፈንገጥም አይታገሱም። ዶላር ሕይወቱን የሚጀምረው እዚህ ነው። ነገር ግን ማተሚያዎቹ ስራ ከመጀመራቸው በፊት፣ ቀለሙ ከመፍሰሱ በፊት ጥሬ እቃዎቹ መዘጋጀት አለባቸው። እነዚህ ቁሳቁሶች ታዲያ ተራ አይደሉም። በዓለም ላይ እጅግ ውድና በምስጢር የሚጠበቁ ናቸው። እስቲ አንድ ሊያስደንቁ የሚችል ነገር ልንገራችሁ። የዶላር ብር እንደተለመደው የሀገራት መገበያያ ገንዘብ ከወረቀት የተሰራ አይደለም። ክሬን ኩባንያ ዶላርን ከ140 ዓመታት በላይ ሲያመርት እና ሲያሻሽል የኖረው ኩባንያ ነው። እያንዳንዱ ጥቅል በግምት 800 ፓውንድ ይመዝናል። ቢዘረጋ ደግሞ ከአንድ ማይል በላይ የሚሆን ቁሳቁስ ይይዛል። ይህ እንደ ማንኛውም ወረቀት የእንጨት ልጥ አይደለም። ዶላር ከ75% ጥጥ እና 25% ሊነን ነው የሚሰራው። ሊነን ምንድን ነው ለምትሉ ከፋይበር እፅዋት እንደ ገብስ፣ አጃ ከመሳሰሉ እጽዋት የሚሰራ ነው። ከአንድ እስከ መቶ ዶላር ባሉት ሁሉም የገንዘብ አይነቶች ላይ ጥቅም ላይ የሚውለው ተመሳሳይ ድብልቅ ነው። ዶላርን እንደተፈለገ ለረጅም ጊዜ ቢጨማደድ፣ ቢታጠፍ፣ ውሃ ውስጥ ቢገባ እንዳይበላሽ የሚያደርጉት እነዚህ ንጥረ ነገሮች ናቸው። እነዚህ ግብአቶች ጥቅም ላይ ከመዋላቸው በፊት ጥብቅ ምርመራ ይደረግባቸዋል። ቴክኒሺያኖች ጉድለቶቹን ለመፈለግ እያንዳንዱን ኢንች ይመረምራሉ። አንድ ነጠላ ጉድለት፣ የቀለም ለውጥ፣ ደካማ ቦታ፣ በልስላሴው ላይ አለመመጣጠን ውድቅ እንዲሆን ያደርገዋል። ስጋቱ ከፍተኛ በመሆኑ ለመደራደር ቦታ የለም። እነዚህ የዶላር ብሮች ብቻ አይደሉም፣ ብዙ ሀገራት የሚተማመኑበት መገበያያቸው ነውና። ስለ ቀለሙ እናወራ፣ ምክንያቱም በእነዚህ ማሽኖች ውስጥ የሚጠቀሙት ቀለም በቀላሉ የሚገኙ የቀለም አይነቶች አይደሉም። በዶላር ወፊት ገጽ ላይ ጥቅም ላይ የሚውለው ጥቁር ቀለም በተለይ ለገንዘብ ብቻ የተዘጋጁ ልዩ የባለቤትነት ቁጥሮችን ይዟል። በግልባጩ ላይ ያለው አረንጓዴ ቀለምም በተመሳሳይ መልኩ ልዩ ነው። እነዚህ ቀለሞች እንዳይደበዝዙ እርጥበትን እንዲቋቋሙና አስመሳዮች ለማባዛት የሚያደርግትን ጥረት እንዲያከሽፉ ተደርገው የተሰሩ ናቸው። የአየር ንብረት ቁጥጥር በሚደረግባቸው ልዩ በርሜሎች ውስጥ ይቀመጣሉ። ወጥነታቸውም በየጊዜው ክትትል ይደረግበታል። እያንዳንዱ የቀለም በርሜል ተለዋዋጭ ቁጥር ይደረግበታል፣ ምክንያቱም እያንዳንዱ ቀለም የመጨረሻው ምርት ላይ ተጽዕኖ ስለሚኖረው። ቀለም የሚቀይሩ የቀለም አይነቶች ደግሞ ለከፍተኛ የገንዘብ አይነቶች በተለየ ከፍተኛ ጥበቃ በሚደረግባቸው ቦታዎች ይቀመጣሉ። ቀመሮቻቸውም በአሜሪካ ማምረቻ ውስጥ በጣም በቅርብ ከሚጠበቁ ሚስጥሮች መካከል ናቸው። ወደ ማተሚያ ማሽኑ ስንገባ ኦፍሴት ህትመት ኦፍሴት ፕሪንቲንግ እናገኛለን። የእያንዳንዱ ብር ንድፍ መሰረት የሚፈጠረው ሂደት፣ እነዚያ ስውር የጀርባ ቀለሞች፣ እነዚያ የገንዘቡን ገጽታ ጥልቀትና ውስብስብነት የሚሰጡት ደብዛዛ ንድፎች የሚመጡት ከዚህ ነው። የወረቀት ገጾች ወደ ማሽኑ ሲገቡ እያንዳንዳቸው ለ32 ነጠላ ብሮች የሚሆን ቦታ ይይዛሉ። ማተሚያው ቀለሙን ከብረት ማጫዎች ወደ ጎማ ሮለሮች ከነዚያ ሮለሮች ደግሞ በሰዓት 8000 ገጾችን በማተም ወደ ጥሬ ዕቃው ያስተላልፋል። ይህም ከአንድ ማተሚያ ብቻ በሰዓት ከ250000 በላይ ነጠላ ብሮችን ያትማል ማለት ነው። የአሜሪካ ዶላር የጀርባ ንድፍ ወሳኝ ዓላማ አለው። አስመሳዮቹን ተስፋ የሚያስቆርጥ ውስብስብ ገጽታ ሲፈጥር፣ ቀጥሎ የሚመጣውን ዝርዝር የጥበብ ስራ እንዳይሸፍን ስውሮ ነው ይቆያል። አሁን ወደ ቀጣይ የገንዘብ ምርት ክፍል እንገባለን። ኢንታግሊዮ ህትመት፣ ኢንታግሊዮ ፕሪንቲንግ ይባላል። ወደ ኢንታግሊዮ ማተሚያው ሲቀርቡ ለዘመናት የቆየ ቴክኖሎጂ አሁንም ስራ ላይ ሲውል ይመለከታሉ። እዚህ ጥቅም ላይ የሚውሉት የማተሚያ ሰሌዳዎች በራሳቸው ድንቅ ስራዎች ናቸው። ክህሎታቸውን ለማዳበር ዓመታትን የፈጁ የእጅ ባለሙያዎች የተቀረጹ። እያንዳንዱ የጆርጅ ዋሽንግተን ምስል መስመር እያንዳንዱ ቁጥር፣ እያንዳንዱ የማስጌጫ ንድፍ በማይክሮን በሚለካ በጠንካራ ብረት ላይ ተቀርጿል። ሰሌዳው በቀለም ይሸፈናል ከዚያም በጥንቃቄ ይጠረጋል፤ ቀለሙም በብረቱ ላይ በተቀረጹት ጥቃቅን ጉድጓዶች ውስጥ ተይዞ ይቀራል። ሰሌዳው እስከ ሃያ ቶን በሚደርስ ግፊት የጥጥ ሊነን ጥሬ ዕቃው ላይ ሲጫን ያ ቀለም ወደ ወረቀቶቹ ክሮች ውስጥ ይተላለፋል። ዶላር ያ የተለየ ከፍ ያለ ሸካራነት ያለው ለዚህ ነው። እያንዳንዱ ገጽ መጀመሪያ ጀርባው ይታተማል። ያ ማለት የተለያዩ ንድፎችና ትልቁ ማህተም ያለበት አረንጓዴው ክፍል። ከዚያም ይገለብጣል፣ በትክክል ይስተካከላል እና የፊት ገጹ ይታተማል። ማስተካከያው በሺኛ ኢንች ትክክለኝነት ፍጹም መሆን አለበት። ማንኛውም መዛባት ሙሉን ገጽ ወደ ብክነት ይለውጠዋል። ወደ ሶስተኛው የደህንነት ማረጋገጫ ወደሚደረግበት ክፍል እንለፍ። በመጀመሪያ የደህንነት ክሮችን እናገኛለን። እነዚህ የሚታተሙ አይደሉም፣ በማምረት ጊዜ በወረቀቱ ጥሬ እቃ ውስጥ የተካተቱ ናቸው። በተለመደው የብርሃን እይታ ስር በደንብ አይታዩም፣ ነገር ግን አልትራቫዮሌት ብርሃን ሲያበሩባቸው እንደ ገንዘቡ አይነት በተለያዩ ቀለሞች ያበራሉ። የሃያ ዶላር አረንጓዴ ያበራል። የመቶ ዶላር ሮዝ ያበራል። ዶላርን ፎቶኮፒ ለማድረግ ቢሞክሩ ይህን ክር አያዩትም። ሌላኛው የደህንነት ማረጋገጫ ደግሞ ቀለሙን የሚቀይር ቀለም ነው። በከፍተኛ የገንዘብ አይነቶች ላይ የሚተገበር ሲሆን፣ ይህ ቀላል ቀለም አይደለም። እንደ እይታ አቅጣጫ ብርሃንን በተለየ መንገድ እንዲያንጸባረቁ የተደረደሩ ጥቃቅን ቀዳዳዎች ናቸው። የ20 ዶላር ብርን ዘንበል አድርገው ይመለከቱትና ቁጥሩ ከአይኖቹ በፊት ከመዳብ ወደ አረንጓዴ ቀለም ሲቀየር ይመለከታሉ። ይህን ውጤት ለመፍጠር የሚያስፈልገው ፊዚክስ እጅግ በጣም የተወሳሰበ ነው። በተከታታይ ለመተግበር የሚያስፈልገው ብቃት ደግሞ ከዚያም በላይ ነው። በመቀጠል ደግሞ ማይክሮፕሪንቲንግ የሚባል አለ። ጽሑፉ በጣም ትንሽ ከመሆኑ የተነሳ በግልጽ ለማንበብ ማጉያ መነፀር ያስፈልግዎታል። የዶላር ዳርዳሩን ቢመለከቱ ቀላል መስመር የሚመስለው ነገር ተደጋጋሚ ጽሑፍ ነው። በዩናይትድ ስቴትስ ኦፍ አሜሪካ በመቶዎች ለሚቆጠሩ ጊዜያት የታተመ ሲሆን እያንዳንዱ ፊደል ከፒን ራስ ያነሰ ነው። ፎቶኮፒ ማሽኖች ይህንን ዝርዝር መለየት አይችሉም። አብዛኞቹ አታሚዎችም አይችሉም። በሐሰተኛ ብሮች ላይ እንደ ብዥታ ሆኖ ይታያል። እያንዳንዱ የደህንነት መለኪያዎች ሲተገበር ይረጋገጣል። ይህን የሚያጠሩ ሰራተኞች ያንዳንዱን ገጽ ይቃኛሉ። ካሜራዎች በአርቲፊሻል ኢንቴሊጀንስ የሚተነተኑ ምስሎችን ይይዛሉ። የሰው ተቆጣጣሪዎች የልዩ የማይክሮስኮፒክ ፍተሻዎችን ያከናውናሉ። ውድቅ የማድረጉ መጠን ምህረት የለሽ ነው። አንድ ፍጽምና የጎደለው ብር ወደ ስርጭት እንዲገባ ከማድረግ አንድ ሺህ ገጾችን ማጥፋት ይቀላል። ወደ አራተኛው ክፍል አልፈናል። የታተሙት ገጾች አሁን ከባዱን ፈተና ይጋፈጣሉ። የጥራት ቁጥጥር አውቶማቲክ የምርመራ ስርዓቶች በማምረቻ ውስጥ ካሉ እጅግ ዘመናዊ የምስል ቴክኖሎጂዎች መካከል ናቸው። ባለ ብዙ ስፔክትራል ካሜራዎች እያንዳንዱን ገጽ ይቃኛሉ። በሚታይ ብርሃን በኢንፍራሬድ እና በአልትራቫዮሌት ምስሎችን ይይዛሉ። ኮምፒውተሮች እነዚህን ምስሎች በሚሊ ሰከንዶች ውስጥ ይመረምራሉ። ከዋና ዲዛይኑ ጋር ያወዳድራሉ። ከሰው ዓይን የማይታዩ ልዩነቶችን ይፈልጋሉ። ያልተስተካከለ መለያ ቁጥር ውድቅ ነው። የቀለም እድፍ ውድቅ ነው። በቀለም ጥግግት ላይ አለመመጣጠን ውድቅ ነው። መስፈርቶቹ ፍጹም ናቸው። የሰው ተቆጣጣሪዎች የመጨረሻውን የማረጋገጫ ይሰጣሉ። ገጾችን ከጀርባ ብርሃን አንጻር ይይዛሉ። የደህንነት ባህሪያትን ይመረምራሉ። ማይክሮፕሪንቲንግን ለማረጋገጥ ማጉያ መነጽሮችን ይጠቀማሉ። ማሽኖቹ ሊያመልጧቸው የሚችሉትን ነገሮች ይፈልጋሉ። የብርን ታማኝነት ወይንም ደህንነት ሊያበላሹ የሚችሉ ስውር ጉድለቶች ይፈለጋሉ። የጸደቁ ገጾች ወደ መቁረጫ ማሽኖች ይሄዳሉ። እንደ 32 ብሮች መቁረጫ ውስጥ የገቡት ገጾች እንደ ነጠላ ገንዘብ ይወጣሉ። በመቶ ቡድኖች ይሰበሰባሉ። እነዚህ ስብስቦች ስትራፕስ ይባላሉ። የገንዘቡን አይነትና ብዛት በሚያመላክቱ የወረቀት ማሰሪያዎች ይታሰራሉ። ውድቅ የተደረጉት ገጾች ደግሞ ወዲያውኑ ወደ ማጥፊያ ይላካሉ። ሁለተኛ ዕድል የለም። የተለየ አሰራርም የለም። ደረጃ አምስት መለያ ቁጥሮችና ማንነት እያንዳንዱ ብር ማንነት ያስፈልገዋል። በመለያ ቁጥር መልክ ልዩ የጣት አሻራ እንደማለት ነው። ሌላ ልዩ ማተሚያ እነዚህን የመጨረሻ ወሳኝ ዝርዝሮች ሲጨምር፣ የመለያ ቁጥሮቹ የፊደላትና የቁጥሮች ጥምረት በጥንቃቄ ቁጥጥር በሚደረግበት ቅደም ተከተል ይታተማሉ። እያንዳንዱ ቁጥር የገንዘቡን ታሪክ ይናገራል። የትኛው የፌዴራል ሪዘርቭ ባንክ እንዳወጣው፣ መቼ እንደታተመ፣ በምርት ቅደም ተከተል ውስጥ የት እንደሚገኝ። የግምጃ ቤቱ ማህተም ይታከላል። ያኔ ይህ ብር የዩናይትድ ስቴትስ ኦፊሲያላዊ ገንዘብ መሆኑን የሚያውጀው ልዩ አረንጓዴ አርማ ይደረግበታል። የፌዴራል ሪዘርቭ ባንክ ማህተሞች ይከተላሉ። ይህ ብር ከአስራ ሁለቱ የክልል ባንኮች በየትኛው በኩል እንደሚሰራጭ ያመለክታሉ። ይህ በዘፈቀድ አይደለም። እያንዳንዱ መለያ ቁጥር በፌዴራ ልዩ ሰርቨሮች ውስጥ ክትትል ይደረግበታል። እያንዳንዱ ብር መነሻው የት እንደሆነ ሊገኝ ይችላል። ይህ የሰነድ አያያዝ ደረጃ በርካታ ዓላማዎችን ያገለግላል። ማስመሰልን መከላከል የገንዘብ ስርጭትን መከታተል ያስችላል። ከዚህ የመጨረሻ ህትመት በኋላ አንድ ተጨማሪ ምርመራ ይደረጋል። ከዚያ ብሮቹ ብሎኮች ወይንም ብሪክስ ተብለው ይታሸጋሉ። በአንድ ዶላር ብር አራት ሺ ዶላር፣ በመቶ ዶላር ብር አራት መቶ ሺ ዶላር ዋጋ ያላቸው የአራት ሺህ ብሮች ጥቅሎች እነዚህ ብሎኮች በፕላስቲክ ይጠቀለላሉ መለያ ይለጠፍባቸዋል። ለታጠቁ ተሽከርካሪዎች መጓጓዣ ይዘጋጃሉ ደረጃ ስድስት የመጨረሻው መዳረሻ አሁንም ቢሆን የጥራት ቁጥጥር ይቀጥላል በተጠበቀ ቦታ ላይ ጉድለት ያለባቸው ብሮች ፍጻሜያቸውን ያገኛሉ የኢንዱስትሪ መፍጫ ማሽኖች ወደ ትናንሽ ቁርጥራጮች ለውጧቸዋል በየቀኑ በሚሊዮኖች የሚቆጠር ዶላር ያጠፋሉ በሌላ በኩል ትክክለኝነታቸው የተረጋገጡ ብሮች በከፍተኛ ፍጥነት በሚሰሩ ማሽኖች ይቆጠራሉ፣ እንደገና ይረጋገጣሉ። ከዚያም ወደ ፌዴራል ሪዘርቭ ባንኮች ለማጓጓዝ ይታሸጋሉ። ከዚያ ሆነው ወደ ፋይናንስ ስርዓቱ ይፈስሳሉ። ወደ ኤቲኤሞች፣ ወደ ባንኮች፣ ወደ ገንዘብ መቀበያ ማሽኖች፣ ወደ ኪስ ቦርሳዎች፣ ማን ያውቃል፣ ወደ እርስ ወጅም በብዛት ይገባሉ። የአሜሪካ የቀረጻና ህትመት ቢሮ በየዓመቱ ወደ 8 ቢሊዮን የሚጠጉ የገንዘብ ኖቶችን ያመርታል። ይህም በየቀኑ ከ21 ሚሊዮን በላይ ኖቶች ማለት ነው። ሂደቱ በየአመቱ በግምት ዘጠኝ ሺህ ቶን ልዩ ወረቀትና 7000 ጋሎን ቀለም ይጠቀማል። ሆኖም ይህ ግዙፍ መጠን ቢኖርም የክትትል መጠኑ ግን እጅግ አስገራሚ ነው። ማተሚያዎቹን ለማቀዝቀዝ የሚያገለግለው ውሃ ተጣርቶ እንደገና ጥቅም ላይ ይውላል። የኃይል መልሶ ማግኛ ስርዓቶች የቆሻሻ ሙቀትን በመያዝ ወደ ኤሌክትሪክ ይለውጣሉ። የምርት ሂደቱ የአካባቢ ተጽዕኖን ለመቀነስና ምርትን ከፍ ለማድረግ በአስር ዓመታት ውስጥ ተሻሽሏል። አንድ የዶላር ብር በአማካኝ ለ6.6 ዓመታት በስርጭት ውስጥ ይቆያል። ከፍተኛ የገንዘብ አይነቶች ደግሞ ረዘም ላለ ጊዜ ይቆያሉ። አንድ የመቶ ዶላር ብር ለ22 ዓመታት ሊሰራጭ ይችላል። ይህ ረጅም ዕድሜ ማለት ለታታኪነት የሚታተሙት ብሮች ቁጥር ይቀንሳል ማለት ነው። ይህም የቁሳቁስ ፍጆታንና ወጪዎችን ይቀንሳል። ነገር ግን የዚህ ሂደት እውነተኛ ጠቀሜታ ከማምረቻ ብቃት እጅግ የላቀ ነው። የአሜሪካ ዶላር የዓለም ዋነኛ የመጠዋወቂያ ገንዘብ ሆኖ ያገለግላል። ዓለም አቀፍ ንግድ በዶላር ይዘወራል። የውጭ መንግስታት የዶላር ክምችት ይይዛሉ። በዚህ ገንዘብ ላይ ያለው እምነት እውነተኛ መሆኑ፣ ደህንነቱ የተጠበቀ መሆኑ፣ እውነተኛ ዋጋን እንደሚወክል ያለው መተማመን ሙሉ በሙሉ አሁን ባዩት ሂደት ላይ የተመሰረተ ነው። እያንዳንዱ የደህንነት ባህሪ፣ እያንዳንዱ ምርመራ፣ እያንዳንዱ የወደመ ውድለት ያለበት ገጽ አንድ ዓላማን ያገለግላል። በአሜሪካ ገንዘብ ታማኝነት ላይ ፍጹም እምነትን ማስጠበቅ። ምክንያቱም ገንዘብ በመሰረቱ አካላዊ ቅርጽ ያለው እምነት ነው። የሚሰራው ሁሉም ሰው ሲያምንበት ብቻ ነው። ስለዚህ በሚቀጥለው ጊዜ የዶላር ብር ሲይዙ እንደ ገንዘብ ብቻ አይዩት። ወደ እርስዎ እጅ ለመድረስ ያደረገውን ጉዞ ይመልከቱ። ያ የዶላር ብር በምድር ላይ ካሉ እጅግ ዘመናዊ የማምረቻ ሂደቶችን አንዱን ይወክላል። የባህላዊ የእጅ ጥበብና የዘመናዊ ቴክኖሎጂ ድብልቅ ነው። ጥበብና ደህንነት፣ ኢኮኖሚክስና ምህንድስና የታየበት ነው ቢባል ማጋነን አይሆንም።